ሰላም ሰላም ሰላም። ደህና ናችሁ ደህና ናችሁ ወይ? በተደጋጋሚ በአንድ ጉዳይ ዙሪያ እናገራለሁ የሚሰማኝ ባይኖርም አዳዲስ የመጡ ልጆች አሁንም ከእድሜያቸው ለአካለ መጠን ካልደረሱ ሴቶች ጋር በሚያደርጉት የኢንተርኔት በሜሴንጀር እና በተለያየ መንገድ በሚያደርጉት ግንኙነት ምክንያት እየታሰሩ ነው። ብዙ ሰው እየታሰረ ነው። ብዙ አበሻ እየታሰረ ነው። በሚገርም ሁኔታ በቀን ሁለት እና ሶስት ሰው በተለያየ ከተማ እየተያዘ ነው እንዴት አርገን እናስረዳ ይሄን ህዝብ በተለይ ይሄ አሁን ስደት የመጣውን ወጣት ህዝብ እንዴት አርገን ነው ማስረዳት የምንችለው በሶሻል ሚዲያ የምታገኘቸው ሰዎች ማንነታቸው ወንድ ይሁኑ ሴት ይሁኑ ትንሽ ይሁኑ ትልቅ ይሁኑ አታውቁም ስለዚህ ስለምትናገሩት ነገር ስለምታረጉት ነገር ሁሉ ተጠንቀቁ በተለይ ፆታዊ ግንኙነት የሚነኩ ማንኛውም አይነት ግንኙነቶች እድሜው አነስተኛ ከሆነ ሰው ጋር የሚደረግ ወንጀል ነው እያልኩ ደጋግሜ ተናግሬ ያለው ብዙ ሰዎችም ሲናገሩ ሰማለሁ። ለዚህ አንድ ቻናል ሊከፈት እንደ በየቀኑ የሚደርሰኝ በየቦታው ላይ የተያዙ ሰዎችን ዝርዝር ከምነግራቸው በላይ ነው። እድሜያቸው ለአቅም አዳም ያልደረሱ ሴቶች በማንኛውም ሁኔታ ፆታዊ በተለይ ሩካቤ ስጋን የሚመለከት ምልልስ ከነሱ ጋር ማድረግ፣ ፎቶ መላላክ፣ አስነዋሪ ነገሮችን መላላክ ወንጀል ነው። በዛ ሀገር በሰለጠነው ዓለም ወንጀል ነው። በእኛ ሀገርም ነውር ነው ወንጀልም ነው። ስለዚህ አበሾች የሆናችሁ ኢትዮጵያውያን፣ ኤርትራውያን ወጣቶች አሁን ያየው ያ እንዳለሁት እንዳለኝ መረጃ ከከተማ አላ ከትንሽ ከተማ የመጡ አበሾች ናቸው። ስለዚህ እየተጋለጡ ያሉት ወይም ደግሞ ገና በደንብ የከተማን ባህሪ ያላወቁ አበሾች ናቸው እዚህ ችግር ላይ የወደቁ ያሉት። ምናልባት የተሳሳተ ነገር ሰምታችሁ ይሆናል። እዛ ሀገር ያሉ ሴቶች ጥቁር ይወዳሉ፣ ባል ይፈልጋሉ ምናምን ብሏችሁ ሊሆን ይችላል። ውሸት ነው። ሁሉም በሀገሩ ወንድም ሴትም አለ። የራሱ ሰው ስላለው ይህን ያህል ችግር የለባቸውም። የተሳሳተ መረጃ አይንታችሁ ከሆነ ህይወታችሁን አደጋ ውስጥ ምትከቱ ተጠንቀቁ። መታሰራችሁ፣ ፍርድ መቀበላችሁ፣ ከዛም ደግሞ ወደ ሀገራችሁ መጠረዛችሁ ከእስር ቤት በሰላም ከወጣችሁ ማለት ነው። እስር ቤት ስትገቡም ሌላ ጫና ሊኖር ይችላል። ምክንያቱም የገባችሁበት ነገር አስነዋሪ ስለሆነ እዛ ያሉ ሰዎች መቆርቆራቸው አይቀርም። ለሀገራቸው ሰዎች አንተ ለጥገኝነት መጥተህ ተቸግሬ ያለው ከጦርነት ሸሽቼ ነው ከሆነ ነገር ሸሽቼ ነው ብለህ መጥተህ የእሱን ጫር ልጅ ያሳደጋትን ለአቅመ አዳም ያልደረሰችን ሴት አማገጥክ ብሎ ሲያስብ፣ አንድ ሰው እንደ ዜጋ እስር ቤት ያለውም ቢሆን ይቆጣል። ስለዚህ ከእስር ቤት በሰላም ምትወጡ አይመስለኝም። ከሰላም ከወጣችሁም ደግሞ ወደ ሀገራችሁ በአደገኛ ሁኔታ ነው የምትጠረዱ። እንዴት እንደዚህ አይነት ተራ ነገር ሰርቶ ያን ሁሉ ሀገር አቋርጦ የመጣ ሰው ያሁን በጣም በውጣ በውጣ ውረድ ህይወቱን ነፍሱን አደጋ ጥሎ ብዙ መንገድ የመጣ ሰው እንዴት በእንደዚህ በትንሽ ነገር ራሱን አደጋ ላይ ይጥላል እንዴ? ምን ሆናችሁ ነው እንዴ? ሰው እንዴት ስሜቱን መቆጣጠር ያቅተዋል? እንደዚህ አይነት ነውር በማድረግ ስማችሁስ መነሳቱ ተገቢ ነው። የወንጀል ሪከርድ ውስጥ መመዝገባችሁ ተገቢ ነው። ስራ መስራት አትችሉም። ወረቀት አይኖራችሁ። በጥርጣሬ ብቻ እራሳችሁን ነጻ ለማድረግ ብዙ አመት ፈጅባቸዋል። የሚያናግሯችሁ ደግሞ ሴቶችን ወንዶች አታውቁም። ይህን ነገር ለመከላከል የቆመ የተቋቋመ ድርጅት አለ። ከዚህ በፊት ልጆቻቸው የተደፈሩባቸው ሰዎች፣ ዘመዶች፣ ያን ነገር የሚጠሉ ሰዎች በማህበር ተቋቁሞ እነዚህ ሰዎች ሌሎች ሰዎችን እንደውም ፕሮቮክት በማድረግ አነሳስተው ያስይዘዋል። ፍላጎቱ ካለ ነገ ከማድረጉ በፊት በሚል ያስይዘዋል። ሌላም በጣም አስነዋሪ ነገር እየተሰማ ነው። አንዳንድ ብዙ ዓመት የቆያችሁም ይህን ስህተት ስትሰሩ ይታያል። ነፍስ ያወቃችሁ ትዳር ያላችሁ በትልቅ በመጠጥ ሰበብ፣ በተለያየ ምክንያት ተገፋፍታችሁ አላስፈላጊ የሆነ ከማታውቋ ሴት ጋር የምታደርጉት ጾታዊ ግንኙነት ሴትዮዋ አብዱዝ ያለ ያለው ተደፍር ያለው ካለች፣ ማንም ይሰማ። አንተ ምንም የምታቀርበው ማስረጃ የለም። ቻት ተደራርካችሁ ተፈቃቅዳችሁ እንኳን ቢሆን እኔ ለማውራት ነው እንጂ ለዚህ አልነበረም ካለች አለቀ። አይደለም በሰለጠነው ዓለም ሚስትን ያለ ፈቃዷ እንኳን መገናኘት አትችልም። ይሄን ነገር ለማስረዳት ምን ተራራ ላይ ንውጣ ማለት የፈራ ነው። ምን መሰላችሁ ስማችን በዓለም አቀፍ በእንደዚህ አይነት በሚከታተል ድርጅት ውስጥ በዓለም አቀፍ ደረጃ ሲያስቀምጥ አንደኛ ሊቀመጥ ይችላል፣ አበሾች ኢትዮጵያና ኤርትራውያን። ይሄ ደግሞ እየሆነ ያለው ከድንቁርና እንጂ ከማወቅ የመጣ አደለም ብዙ አይነት ወንጀል አለ። ከሁሉም ወንጀል ግን ይሄኛው ወንጀል ሴንሴቲቭ ነው። ማንም በወለደው ልጅ ላይ እንዲህ ሲደረግ የሚወድ የለም። ይሄን ነገር ደግሞ በመጣ ሰው ሲደረግ ደግሞ የበለጠ ያንገበግባቸዋል። እኔ አሁን የምጠይቃችሁት የመጣችሁት ለመታሰር ነው ወይስ ሰርታችሁ ራሳችሁን ለማሻሻል? ፍርዱን ለእናንተ ሰጥቻለሁ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።